በደንብ እንትን እያደረግን እያማሰልን ማለት ነው። በደንብ ይደርቅልናል ማለት ነው። ቶሎ እንዲደርቅልን እንደዚህ ብናደርገው በጣም አሪፍ ነው። ስለዚህ ቆንጆ የትግራይ ሽሮ የሚጣፍጥ እቤታችሁ በራሳችሁ በጣም በቀላሉ ማዘጋጀት ትችላላችሁ። ይህንን ሞክሩት። አንድ ኪሎም ቢሆን ሞክሩት። በጣም ነው የምትወዱት። እኔ በጣም የወደድኩት በጣም እዚህ ጋር ከሁለት ቀን በኋላ እንደዚህ ደርቀውልኛል እንደምታዩት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 እርፊቱ እንደዚህ ከለቀቀልኝ በኋላ በደንብ አበጥረው አለው። ከዛ እንደዚህ ይሆናል ቆሻሻ ያሉትን አነሳሳቸውና ልክ እንደዚህ ንጹ ሲሆንልኝ ቅመሞችን እጨማምርበታለው ማለት ነው። ስለዚህ እዚህ ጋ አሁን እያንዳንዱ ቅመሞች ነግራቸዋለው። ለአስር ኪሎ ሽንብራ ነው የተጠቀምኩት አስር ኪሎ ሽንብራ ማለት ነው። ከዛ ሶስት ኪሎ ነጭ ሽንጉርት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 በደም ሽፍን አርጋችሁት ብታድሩ በጣም አሪፍ ነው። ፌስታል አርጋችሁ ሽፍን አርጋችሁት ብታድሩ በጣም አሪፍ ነው የሚሆነው ማለት ነው። ደርቆልኛል። አስተቸው። ይሄ ሁለት ቀን ሆኖታል። በደም ድርቋል።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 ገውዝ ትንሽ በዛ አርጌዋለሁ እኔ እናንተ መቀነስ ትችላላችሁ እኔ ስምንት ፍሬን የተጠቀምኩት ሌላ ከሙን ነው ከሙን አንድ የቡና ሲኒ የተጠቀምኩት ማለት ነው ከዛ በኋላ ቶሎ የምታስፈጩት ከሆነ እንደዚህ ትቀላቅሉት አላችሁ ይቆያል ብላችሁ ካሰባችሁት ግን ቅመሙ ለብቻ ይዛችሁ ትሄዱና እዛ ብትቀላቅሉት በጣም አሪፍ ነው እኔ ግን ያው ቶሎ ስለማስፈጨው እንደዚህ ቀላቅዬ ወስደዋለሁ ማለት ነው። ወዲያው ህጄ ስለማስፈጨው እና እንደዚህ በደንብ ቤት ሳፋ ላይ አድርጌ በደንብ ቀላቅዬ ነው ወፍጮ ቤት ወስደው እና ይህን ሽሮ ብትሞክሩት በጣም ነው ደስ የሚለኝ። እኔ ነጋዴ አይደለሁም፣ ግን ለቤቴ ብዙ ጊዜ ሞክሬ አልተሳካልኝም ነበር። ይሄ ይሄ አይነት አመጣጠን ግን በጣም ተስማምቶኛል። በጣም ነው የሚጣፍጠው።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 እና ቀጣይ ስታዘጋጁ ይህንንም አይታችኋል፣ የእናንተ ሞያ ያለ ኮንሲደር አድርጋችሁ እንግዲህ ቆንጆ ሽሮ እንደምታዘጋጁ ተስፋ አረጋለን። ሽሯችን ተሰርታ ደርሳለች፣ እጅግ ትመስላለች። በጣም ነው የምትጣፍጠው። ለልጆቻችሁ ቅመም ያልበዛው በርበሬ አርግዘው ሁሉ ነገር የተመጣጠነ ዘጋጅታችሁ ሞክሩት። በጣም ነው የምወዳችሁ። ሳብስክራይብ ላይክ ማድረግ አትርሱ።